የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ለቀጠናዊ የኃይል ግንኙነት የመሪነቱን ሚና እየተጫወተች ስለመሆኑ ገለጹ። ሚኒስትሩ ይህን ያሉት ለአራተኛ ጊዜ እየተካሄደ ባለው የናይል ውሃ ምክንያታዊና ፍትሐዊ አጠቃቀም ጉባኤ አፍሪራን ላይ ነው። ጉባኤው ቀጠናዊ የኃይል ግንኙነት ለሁሉምና ለዘላቂ ልማት በሚል መሪ ሀሳብ ነው እየተካሄደ የሚገኘው። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ልታጋራን ባልደረባችን ህይወት አበበ በቀጥታ መስመራችን ላይ ተገኝታለች። ህይወት እንዴት ውለሻል? ቀጠናዊ የሀይል ትስስርን ለማጠናከር የናይል ተፋሰስ ሀገራት ተወካዮች ምን አይነት ሀሳብን አነሱ ዛሬ እየተከታተልሽ ባለሹ ጉባኤ ላይ? አመሰግናለሁ እንግዲህ ዛሬ እየተደረገ ያለው ጉባኤ እንግዲህ የተፋሰሱ የናይል ተፋሰስ ሀገራት ምክንያታዊ የሆነ እንዲሁም ፍትሐዊነት ያለው ተጠቃሚነትን ለማረጋገጥ የሚደረግ ነው። እንግዲህ እንደሚታወቀው ኢትዮጵያ የህዳሴ ግድብን ለመገንባት ስትነሳ ይህ ግድብ መገንባቱ የተፋሰሱን ሀገራት ይጎዳል የሚሉ አሉባልታዎች በስፋት ሲሰሙ ነበረ። ግን በህዳሴ ግድብ ግንባታ የተረጋገጠው ነገር በሂደቱ እንኳን እንግዲህ ለምስራቅ አፍሪካ ሀገራት ምን ያህል ጠቃሚ ሆነ ነው። እንግዲህ በርካታ ሀገራት የታዳሽ የሆነ ኃይል ተጠቃሚ የሆኑ ነው። ገና እንግዲህ ሊመረቅ ጥቂት ጊዜያቶች ነው የቀሩት የህዳሴው ግድብ ግን ገና ካሁኑ በርካታ የተፋሰሱን ሀገራት እየጠቀመ ነው የሚገኘው። እንግዲህ ሲጠናቀቅ ደግሞ ወደ መካከለኛው ምስራቅ ድረስ እዛ ድረስ የሚደርስ የኃይል ትስስርን ይፈጥራል ተብሎ ነው እንግዲህ የሚጠበቀው። ይህ ሀሳብ እንግዲህ በስፋት ዛሬ በጉባኤው ላይ ሲተሳሰር ሲነሳ ነበረ። እንግዲህ ይህ ጉባኤ አፍሪራን የተሰኘው ጉባኤ በ መዲናችን አዲስ አበባ ለአራተኛ ጊዜ ነው እየተካሄደ የሚገኘው። እንግዲህ የጉባኤ ዋነኛ ዓላማ በተለይ የላይኛው ተፋሰስ ሀገራት በዚህ የናይል ወንዝ ላይ ተጠቃሚነታቸው እንዲረጋገጥ ለማስቻል ነው። እንግዲህ በዛሬው ዕለት የተፋሰሱ ሀገራት በርካታ ተወካዮች ተገኝተው ነበረ። እንግዲህ ዋና ሀሳባቸውንም እንግዲህ ሲያነሱ ነበር እና ኢትዮጵያ በተለይ እንግዲህ በዚህ ዘርፍ በኃይል ትስስር ዘርፍ ራሷን ብቻ ሳይሆን የቀጠናውን ሀገራት ለመጥቀም እየሄደችበት ያለው ርቀት በጣም ግዙፍ የሆነና የሚደነቅ መሆኑን አንስተዋል። እንዲሁም አመስግነዋል። ለተለያዩ ተግባሮቹ እንግዲህ እውቅና ነው የሰጡት። እንግዲህ በዚህ ጉባኤ ላይ በርካታ ሀሳቦች እየተነሱ ነው የሚገኙት። ጥናታዊ ጽሁፎችም ቀርበዋል። ታዲያ በቀጠናው ላይ ያለው ከዚህ በተጨማሪ እንግዲህ ሰላሙ እንዲረጋገጥ ይህ ጉባኤ ያለው አበርክቶ ሰፊ እንደሆነም ነው የተነሳው። አፍሪራን እንግዲህ ባለፉት አራት ዓመታት በተለይ ደግሞ የህዳሴ ግድብ የውሃ ሙሌት ሲከናወን ጀምሮ የነበሩ ጫናዎችን ለማቋቋም እንግዲህ በርካታ ስራዎች እየሰራ እንደነበረም ነው እንግዲህ የተብራራው። የዛሬው ጉባኤ ዋነኛ አላማ በኃይል ቀጠናውን ለማስተሳሰር እንዲሁም ደግሞ የዋጋ ዋጋውን ባነሰው ዋጋ እንግዲህ ለእነዚህ ሀገራት ተጠቃሚ እንዲሆኑ ለማስቻል ነው። እንግዲህ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ተገኝተው ንግግር አድርገው ነበረ። የተመድ 2030 እንዲሁም ደግሞ የአፍሪካን የ2063 የልማት እግቦች ለማሳካት እንደዚህ ያሉ ጉባኤዎች ያላቸው ሚና ከፍተኛ መሆኑን ተናግረዋል። ህይወት፣ ስለመረጃዎቹ እናመሰግናለን። መልካም ቀን